ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው፣ ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግርሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው። ስለዚህ ደሞዝህ አንድ ሺህ ብር ይሆናል ብሎ ሊቀጥር ይችላል። አሜሪካ ነገር ያለ ሐኪም በየስቴቱ እኩል ክፍያ አይከፈሉ አለ አይከፈሉም እኛ እዛ አልደረስንም። ጉዳዩ ምንድን ነው? ፌዴራል ስርዓት ነው የምንለው። ሌብላችን እዛ አልደረሰም። ውድድራችን ደግሞ ሰሙዌር ነው፣ አይጣጣምም። ሲኒየር ሐኪሞች ስራ አይሰሩም። ዘጠኝ ሺ ያነሰ ይላለው እንጂ በዝቶባቸዋል። አንድ ሰዓት አይሰሩም እንኳን ስምንት ሰዓት ማለት ነው። ሲኒየር ሐኪም ይታያል ጋሁንን ጥሎ ወደ ግሉ ነው ሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? ሁለት ሶስት ሰዓት ሰርቶ ሁለት ሶስት ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው በጥናትን መልሰው፣ ግን ችግር አለ። ዛ የምታውቁት ነው ነርሷ ቅድም ያሉት ዝም ብሎ አይደለም ሀኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ ሁለት ሶስት አራት አምስት ዓመት ሲሰራ የጥቁር አንበሳ በሁለት ሶስት ወር አራት ወር ይሰበራል ማሽን። ለምን እዚህ ማሽን ከሌለ? ማሽን ሰባሪዎች እኛ ውስጥ አሉ። ሰዓት የሚያሳልፉ ሰዎች እኛ ውስጥ አሉ። ከዛም ሲያልፍ አንኢቲክሊ ሰውን የሰው ህይወት አደጋ ውስጥ የሚያስገቡ ሰዎች አሉ ብለን በእናንተ ደረጃ ማንሳት ካልቻል ሴክተሩን ማዘመን መቀየር አስቸግራል። ማሽን ብቻ ሳይሆን መድኃኒት በሚመለከት ያው ኤክስፓይር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓይር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ሁሌ መድኃኒት የለም፣ የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይህ ሊታይ አይችልም። የህክምና ስህተት ኢትዮጵያ ላይ ፐርሰንቴጅን አላውቅም፣ ግን ሁሉም ዓለም አለ። በአሜሪካ ሶስተኛው ገዳይ ሱ እኛ ጋር በሚቀጡት አስር አስራ አምስት ዓመታት ይቀጥላል። ህክምና ላይ ስህተቶች ይፈጠራሉ በብዙ ምክንያት፣ አንዱ ቅድም እንደተባለው ብዙ ሰዓት የሚሰሩ ሰዎች በድካም በስንፍናም ሊሆን ይችላል። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማረት የለም ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ አታቁም ይሄን ሰው እንዴት እንደሚማረር አታቁም ቢቀርብኝስ እንደሁን ለፓራስታሞል ብሎ ይሄ ሁሉ ይባላል እሱን ማየት ጥሩ ነው እናንተ ጋ የውሸት ሪፖርት ብላችኋል ማን ነው ሶርስ ኦፍ የውሸት ሪፖርት ማን ነው አልቲሜትሊ ኩም የጀምረው ሙያተኛው እሱ እያደገ እያደገ ባለስልጣኑ እንዳላችሁት ይጠቀምበታል ለብዙ ነገር ግን የናንተንም ችግር የናንተንም አካባቢ ያለው ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት፣ ድሚያካች ችግሮች ካልተፈቱ ሴክተሩ አይቀየርም። የህዝቦች ትረስት እና እምነት ሚዲያ የሚያበላሸዋል፣ ባለስልጣን የሚያበላሸዋል። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሊደርሺፕ ሚመለከት ኒፖቲዝም አለ። በዘመድ ምናምን ነው ቅጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ ይሄ ባህላችን አይደል? ህክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮለኛ የእኛ ሰፈር ሰው ብቻ ነው፣ ሌላ ሰው ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋ ነው በስተቀረ ሙያ ማመን ካልጀመር ነው በስተቀረ ህክምና የለም ብዬ ለማሰብ ይቸገራል። ሰላም ሰላም፣ ውድና የተከበራችሁ የአዚት ቲቪ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝ ትረፍረፍ ይበለልኝ። እኔ ካሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዶክተሮችን በተመለከተ እንግዲህ የወጣውን መረጃ እና ማስረጃ ሰምታችኋል ማለት ነው። እንግዲህ ጠቅላይ ሚኒስትሩ ዶክተር አብይ የተናገሩትን መግቢያ ላይ ሰምታችኋል። ይህም ቪዲዮ ስጀምሩ ላይክ ሼር ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። አዳዲስ መረጃዎችን እኒህ እስከዛሬ ድረስ የዶክተሮችን አልሰራውበትም ነበረ ማለት ነው። ማለትም ብዙዎች ስለሰሩበት አስተያየት በራሴ በኩል አልሰጠውም። አሁን ግን ብዙዎቹ ለምንድን ነው አስተያየት ማሰጨው ስላሉ ይህንንም ደግሞ በአብይ በዶክተር አብይ ጠቅላይ ሚኒስትር ዶክተር አብይ በሱ አሳብ ላይ እኔ መናገር ነገር ስለምፈልግ ነው የመጣውት ማለት ነው። ዶክተሮች ደሞዝ ያንሳቸዋል። አዎ በደንብ ያንሳቸዋል። ዘጠኝ ሺ ብር በኢትዮጵያ ውስጥ ልጅ አስተዳድረው፣ በአብዛኛው ተከራይ ነው የኢትዮጵያ ሕዝብ አከራይ አይደለም እንደምታውቁት፣ እቤት አልባ ነው። ዶክተር ስትሆኑ፣ የመንግስት ሰራተኛ ስትሆኑ፣ ከሌላ ከሌላ አካባቢ የመጣችሁ ነው እንጂ ተወልዳችሁ ባደጋችሁበት አገር ላይ የሚሰሩ እድለኞች ብዙ የሉ ማለት ነው። አንድ ሀገር ትማራላችሁ፣ አንድ ሀገር ትወለዳላችሁ፣ አንድ ሀገር ሄዳችሁ ትሰራላችሁ ማለት ነው። ኢትዮጵያ ውስጥ ነው ማለት ነው። የተለያየ ክልል ውስጥ ነው ይሄ ነገር እየተሰራ ያለው ማለት ነው። እና ብዙ አመት ደክመው ዶክተሮች ይሄ ገንዘብ ገንዘብ ነው አልልም፣ ይሄ ደሞዝ ደሞዝ ነው አልልም ማለት ነው። በአሁኑ ሰዓት ላይ እውነት ይሄን ከሚሰሩ ህዝብን ማዳን ያስደስታል፣ ህመምተኛን ማዳን ያስደስታል እንጂ ይሄን ከመስራት አረብ ሀገር ሂደው ተቀጥረው ቢሰሩ ይሻላል ብዬ ነው ማስበው የእውነቴን ነው ምላችሁ ማለት ደሞዙ ኦቨር ነው። ለምሳሌ አንድ በቀላሉ ልንገራችሁ ና አንድ ኢትዮጵያዊ ወንድ ለምሳሌ ሳውዲ አረቢያ ቢገባ ወንድ ሆኖ ማለት ነው የስራ እድሉ እኔ በአነስተኛው ሄድ ሲሄድላችሁ ግመል መጠበቅ ቢሆን ራሱ አንድ ሺ አምስት መቶ ሪያል ይወስዳል። አንድ ሺ አምስት መቶ ሪያል ስንት ነው በሉ አንድ ሺ ሪያል ወደ ኢትዮጵያ ስትልኩት ሲመነዘር 37 ሺህ ይሆናል ማለት ነው። ገባችሁ? አንድ ሪያል ማለት ነው። ከዛም በላይ ነው ደግሞ የሚያገኘው 60 ሺህ፣ 70 ሺህ በወር ያገኛል ግመል ጠብቆ ማለት ነው። መሀይም ነው፣ ትምህርት የሌለው ምን የሌለው ስራ የሌለው በቀላሉ ስነግራችሁ። አንድ ሴት ደግሞ ሳውዲ አረቢያ መታ ከተቀጠረች እንደዚሁ አንድ ሺህ ደሞዝ ይከፈላታል 35 ሺህ በወር ደሞዝ ታገኛለች ማለት ነው። በኮንትራት ሲመጣ ነው ምላችሁ። ከዛ በላይ የሚያገኙ ሰዎች ብዙ አሉ። ኮንትራት ለሚመጡት ነው ምላችሁ ኔ ገባችሁ። ታዲያ እድሜውን ሙሉ ተምሮ ብዙ መከራ አይቶ ቤተሰብ ብዙ መከራ ከፍለውለት በህክምና ሙያ ትልቅ ሙያ የሚባለው ትልቅ ክፍያ የሚባለው ኢትዮጵያ ውስጥ ስንት ነው? ህክምና ነው። የትኛውም ትልቅ ሙያና ትልቅ ብር የሚያሰጠው ስራ ካላችሁ፣ ክብር ያለው ስራ ማለት የሰውን ህይወት ማዳን ነው። ሁሉም ሰው ዶክተር መሆን ፈልጋለው ነው በህጻንነት ምኞታችን አይደለም። እንደዛም ሆኖ ግን እነዚህ ሰዎች የሚከፈላቸው ይሄ ሁሉ ድካም ይሄ ሁሉ ነገር አርገው ከመሀይም ከመሀይም በታች በታች በታች ሆነው ማለት ነው። የመዳም ቅመም እንኳን የመዳም ሽንት ቤት አጥባ የሶስት የአራት ዶክተር ደሞዝ ታገኛለች በወር ማለት ነው። ሶስት ሰው ሶስት ዶክተር አራት ዶክተር ከሚከፈለው ደሞዝ የእሷ የአንድ ወር ደሞዟ ይበልጣል። አስባችሁታል? ካለ ምንም ነገር ማለት ነው። እና ይሄ ነገር ሊታሰብበት ይገባል። ይሄ ደሞዝ ደሞዛቸው አይደለም፣ በጣም ያንሳቸዋል። አዎ ዶክተር አብይ እንዳለው ማለት ነው። ሌቦች ዶክተሮች አሉ፣ አጭበርባሪዎች አሉ፣ በስርዓት የማይሸጡ አሉ። መድኃኒት አልቆበታል እያሉ ቀኑ ወራቱ ያላለቀ መድኃኒት የሚሸጡ አሉ። ይሄን ይህን እናውቃለን። ይሁን እንጂ ግን ይህ እንደዚሁ የሚሰሩ ሰዎች እንዳሉ ሁኖ በትክክል የሚሰሩ ስላሉ ደሞዝ ህዝብ ይስተካከልላቸው። ለዚህ ለስርቆት ለማጭበርበርም የሚበቁ ዶክተሮች ማለት ነው ምንድን ነው ምክንያታቸው? ደሞዛቸው ስላነሳቸው የቤት ክራይ ከፍለው በዘጠኝ ሺህ ብር ሁላችሁም አስቦት እስኪ እንዴ! አንድ ገበሬ ግብርናውን ቢሰራ ይሻልም። እንደዛ ከሆነ ኮ ህዝባችን በትምህርት በኩል ትምህርት ምን ያረጋል? የተማረ ምን ተከፈለው? ዶክተር ሆኖ ደሞዙ ይሄ ነው እየተባለ ከዚህ በፊት የዶክተር ደሞዝ አይታወቅም። አሁን ግን ሚዲያ ላይ ከወጣ በኋላ ህዝብ በጣም እያወቀው ነው። ለካ ዶክተርም ድሃ ነው። የአስተማሪ ደሞዝ ደግሞ ጭራሽ የሞተ ነው። ታውቃላችሁ፣ አምስት ሺህ ምናምን ነው። ሌላ ሌላው፣ እንደዛ ሁሉም ሰው ስደት ላይ የሚመጣ በአጠቃላይ ራሱ በአብዛኛው መሀይም ሳይሆን ስራ ያለው ዶክተር፣ ነርስ፣ የተለያየ ስራ ያለው ነው። ደሞዛችን ግን ከአምስት መቶ ሺህ ብር አይበልጥም። የኢትዮጵያን ደሞዝ ታዲያ አምስት መቶ ሺህ ተከፍሎ ትልቁ ደሞዝ ነው ዘጠኝ ሺህ ማለት አምስት መቶ አራት መቶ ሺህ እጅ ተጫማነ መቶ ላለው አራት መቶ አራት ሺህ አምስት ሺህ ይቅርታ ማለት ነው። መቶ ብሎ እኮ እኔ በቃ ባለውበት ሀገር በመቶ ስለማስበው ነው። ይቅርታ ማለት ነው። እሺ እና በዚህ በወረደ ደግሞ እዚህ እየሰሩ እንዴት ሀገርን ሲያገልግሉ እንዴት በፍቅር ሲስሩ አንዳንድ ደግሞ አሁን እዚህ ጋር የምታዩት ዶክተር እንግዲህ በሰርጉ ቀን ባለፈው አይታችኋል። እና ኦፕራሲዮን ክፍል የሚሰራ ዶክተር ነው። የሰርጉ ለት ላይ ስልክ ተደውሎለት ቶሎና ሲባል የሰርጉን ሙሽራውን ጥሎ እየሮጠ ሄዶ የሰራ ዶክተር አለ። እና ሁሉም ሌቦች አደለም። ብዙ ታማኞች አሉ፣ ለስራው የሚታመኑ ዶክተሮች አሉ። ስለዚህ እነዚህን በማሰብ ደሞዝ ይጨመርላቸው፣ ደሞዝ አይበቃቸውም እላለው እና ብዙዎቹ እኔ ጋርም እንደዚህ ይሉኛል። እንዴት ሳንቺ ስራ፣ እንዴት ሀገር ውስጥ፣ እንዴት አሰሪ ምናምን ይሉኛል ማለት ነው። እኔም በራሴ በኩል የራሴ ድግሪ ያለኝ ስራ ያለኝ ነበርኩኝ። ደሞዜ ስንት ነው? አምስት መቶ ብር ብቻ የኢትዮጵያ ማነው፣ አምስት ሺ የኢትዮጵያ አምስት ሺ ብቻ ነበረ ደሞዜ ማለት ነው። ሶስት ወር ከሰራው በኋላ እምቢ ብዬ ነው ስደትን መርጬ። ዛሬ ግን በወር ከመቶ ሺህ በላይ አገኛለሁ በኢትዮጵያ ማለት ነው። እና እኔ እንዲሁም ማለት ነው የምሬ ነው መመክራቸው ውጡና ተሰዳችሁ ስሩ ነው ምላቸው ዶክተሮቹን። ግን እሳ ይሄ ሁሉ ዶክተር ተሰዱ አገሩን ለቁ፣ በሙያው የተሻለ አገር የተሻለ ክፍያ ከሄደ ምንድን ነው የሚሆነው? ህዝቡ ማን ነው የሚያክመው? ህዝቡ በበሽታ ሊሞት ነው ማለት ነው። ገባችሁ የኢትዮጵያ ህዝብ ሀካሚ የለውም በበሽታ ሊያልቅብን ነው ስለዚህ ይሄ ነገር ይስተካከልላቸው ደሞዝ ይስተካከልላቸው ሁሉም ሰው ወደ ስደት የሚሄደው ከደሞዝ የተነሳ ነው በአምስት ሺ ብር ደሞዝ ስድስት በአምስት ሺ ደሞዝ ታክሲ ከፍዬ ልብሴ ከወር ወር የእውነቴ ነው የምላችሁ ከወር እስኪመጣ እስከ ወር ድረስ አምስት አይኖረኝም ወር ሳይሞላ አምስት ሺ ብር ጨርሳለሁ። ሚስቴ የለኝ ሚስቴ የለኝ፣ ለአንድ ራሴ አስባችሁታል። ታክሲ ብቻ ይጨርስብኛል፣ ሲሄድና ስመለስ። መኪና የለን በአብዛኛው እግረኞች ነን። ኢትዮጵያን የምታውቁት ነው። እና ስለዚህ ይህን ከማለት ነው ሁሉም ሰው ስደትን የሚመርጠው ማለት ነው። እና በአምስት ሺ ብር ደሞዝ መስራት ማለት እውነት ነፃ መስራት ወይ ስራ የለኝም ማለት ይሻላል። ሲቀጥል ደግሞ የግል ስራ ካገኙ የግል መስራት ይቻላል እንጂ በጣም የወረደ ደሞዝ ነው የምትሰሩት ማለት ነው በመንግስት ሲሰራ ማለት ነው እና ስለዚህ ይሄንም በማየት መንግስት አይቶ አስተያየት ቢያደርግላቸውና ደሞዝ ቢጨመርላቸው። አለዛ ግን ትውልድ እየጠፋ ነው። አንማርም፣ ተምረን ምንድን ነው ውጤቱ? ስማችን መጻፍ ከቻልን በቂ ነው እያለ ወጣት ወደ ስራ ተሰማርቷል። ትምህርት የሚባል ነገር ውቀት የሚባል ነገር አንዳንዴ ለገንዘብ ብቻ ሳይሆን ውቀት ለራስ ነው። ልንገራችሁ በተማራችሁት ሙያ፣ በምትወዱት ሙያ ውቀቱ ካላችሁ ጎበዞች ናችሁ።

ይሄ ደግሞ በተለይ ሰውን ማዳን በጣም ያስደስታል። የሰው ደስታ ሊሞት እያጣጣረ የነበረ ሰው በእግዚአብሔር ፍቃድ እናንተ አክማችሁት እግዚአብሔር ተጨምሮለት አንድ ሰው ወደ ህይወቱ ሲመለስ በጣም ደስ ይላል ማለት ነው። ይህ ሰው ከሰርጉ ላይ ሙሽራውን ጥሎ ሂዶ ህይወት ባተረፈበት ሰዓት በጣም ደስተኛ ነው። ቃል ለመጠየቅም ተደርጎበት ተደርጎለት ነበረ ሲል ጊዜ አንደኛው ለስራው የገባውት ቃል ኪዳናለኝ፣ ሁለተኛ ከኔ ሰርግ ይልቅ የእሱ ህይወት ስለሚበልጥ ሰርጉን ነገ መደርስበታለሁ የሰው ህይወት ማትረፍ ነው በማለት ነው። አንዴ ቆይ ብዬ ከሙሽርነቱ ላይ ልብሱን አውልቆ ጥሎ እየሮጠ ሂዱ ያከመ ማለት ነው። ወንድ ጎበዝ። እንዲህ አይነትም ዶክተሮች አሉ ለሀገራቸው ከሰርግ ይልቅ የሰው ህይወትን ያስቀደሙ ማለት ነው። ከዚህ በፊትም ሰምተናል። አንድ ነብሰ ጡልት ወልድ ያለች አዋላጅ ዶክተር እንደዚሁ ተሸልሞ አይተናል። አደለ እንዴ? ብዙ ዶክተሮች አሉ የሚመሰከርላቸው ለሀቅ የሚሰሩ ስለዚህ እነሱን በማየት እኛ ሁላችንም ለእነዚህ ሰዎች ፍትህ እንበል ደሞዝ እንዲጨመርላቸው ድምፅ እንሆንላቸው እና ስለዚህ ዶክተር አብይ ሁሉንም በአንድ ላይ አትጨፍጭፍና ብዙ ታማኞች ብዙ ጨዋዎች ስላሉ ብዙ ለሀገራቸው ለስራቸው ታማኝ የሆኑ ዶክተሮች ስላሉ ለእነሱ ሲባል ደሞዝ እንዲጨመርላቸው እላለው በጣም ያንሳል ይሄ ደሞዝ ደሞዝ አይደለም ወይ ቤት ነጻ እንድሰጣቸው ቤት ነጻ ስጣቸው መኪና ስጣቸው ሚሄዱበት የሚመጡበት ይሄ ነገር ቢስተካከል ችግር የለውም። ዘጠኝ ሺህ ብር ለቀለብ ብቻ ከሆነ ልጅ መውለድ አለ ማስተማር አለ፣ ምን ከምን ያድርጓት እችን ዘጠኝ ሺህ ብር? ስለዚህ እንኳን ያስተማሩትን ቤተሰብ ሊረዱ ራሳቸውን መርዳት አልቻሉም። ስለዚህ የሕክምና ደሞዝ በጣም ነው የሚያንሰው። እንቅልፋተው መከራይተው የሚሰሩት እች ደሞዝ በዚች ደሞዝ ምንም መስራት መንቀሳቀስ ስለማይችሉ አስተያየት ይደረግላቸውና ደሞዝ ይጨመርላቸው ባይ ነኝ እኔ። የአስተማሪ ደሞዝም በጣም የሞተ ነው። እናቴ አስተማሪ ናት። በጣም የወረደ ደሞዝ ነው። የእውነት ነው ምነግራችሁ ስላየሁት ማለት ነው። ያው የኔ ቤተሰቦች በአጠቃላይ በደሞዝ ነው የሚኖሩት። የስራ እንትን ናቸው ማለት ነው። ብዙዎቹ ትተውም ደግሞ ወደ ንግድ የገቡ አሉ። አባቴ በመንግስት ስራ ነው የሚተዳደረው። ደሞዙ ይሄ ነው ብዬ አልነግራችሁም፣ የኔን ከነገርኳችሁ ይበቃል። የአስተማሪ ደሞዝም የምታቁት ነው። እናቴም እንደዛው አስተማሪ ናት ደሞዛ የሚታወቅ ነው። ስለዚህ እውነቴን ነው እምላቸው። አስተማሪዎች እኮ ብዙ አይነት ነገር ከነሱ ጋር ነው የሚወጣው። ብዙ ልጆች ዶክተር የሚሆነው አስተማሪ አስተምሮት ነው። ኢንጂነር የሚሆነው አስተማሪ አስተምሮት ነው። ሁሉ ነገር አስተማሪ አስተምሮት ነው። ግን ለአስተማሪዎች የሚከፈለው ደሞዝ በጣም የወረደ ነው። በጣም የሞተ ደሞዝ ነው። ስለዚህ ይሄ ደሞዝ ይስተካከልላቸው፣ እንዲስተካከል እፈልጋለሁ እኔ እንደራሴ ማለት ነውና ቢስተካከለላቸው ላሉ የአስተማሪ ደግሞ ዝም ይጨመርለት። የእውነቴ ነው። የሞተ ነው። የቤት ክራይ አይከፍል፣ ቀለባ አይከፍል። ከወርወር ብድር በብድር ነው የምትሆኑት ማለት ነው። የአስተማሪ ልጆች የሆናችሁ ደግሞ በደንብ ታውቁታላችሁ ብዬ አስባለሁ። ስለዚህ በአሁኑ ሰዓት የሚያዋጣው ግብርናና ንግድ ነው። ልንገራችሁ፣ ትምህርት ዝም ብላችሁ ተማሩ እውቀትን ለመያዝ እንጂ በትምህርት ቤተሰብን አገለግላለሁ የለም ተምሬ ማለት የለም። እኔ ወላጆቼ የመንግስት ሰራተኞች ናቸው ሁሉም የሚከፈላቸው ናቸው። ግን ግን ግን ግን እኔም እንደዛው በዛ ህይወት ውስጥ ነበረ። እኔ ከሶስት ወር በኋላ አልሰራውም ስደትን መርጬ ስደት ላይ ነው ያለሁት። በቃ ለምን የሚሻሻል ነገር የለም። ስደት ላይ ከመጣሁ ግን ምን ለውጥ አገኘሽ ብትሉ፣ ብዙ ለውጥ አግኝቻለሁ። እግዚአብሔር ይመስገን። እቤት ገዝቻለሁ። ከክራይ ቤት እናቴን አውጥቻለሁ። ገባችሁ? እና ብዙ ለውጥ አድርግ ያለው በስደት ላይ ማለት ነው። ስለዚህ ስደትን አንድ ብላችሁ ጀምሩ። እኔ ስደት ይሻላል ነው ምለው። እኔ በራሴ ስላየሁት ሁለቱንም አይቸው ስለመጣው ማለት ነው። እና አገር ውስጥ የሚከፈለን ደሞዝ በጣም ነው የሚያስጠላ። በዛ ላይ ደግሞ አይበረክትም። በዛ ላይ ወታችሁ ታክሲ ከሌላችሁ በእግራችሁ የምትሄዱ ከሆነ መኪና ከሌለ የታክሲ ከሆነ የምትከፍሉት ቦታው ሩቅ ከሆነ የእውነት ሄድ ነው ምላችሁ፣ አንድ ሺ ብር አይተርፋችሁም ማለት ነው። የታክሲ ስትከፍሉ ያልቃል ደሞዝ እንደመጣ ስትበደሩ የነበረውን ስጨርሱ፣ አምስት ሺህ ከሆነች ደሞዛችሁ አንድ ሺህ ወይ አንድ ሺህ አምስት መቶ ቢተርፋችሁ፣ ሌላ አልቋል። በምንድን ነው ያለቀ? በታክሲ ስትሄጂ ስመጪ፣ ለጸጉርሽ ያስፈልግሻል፣ ለፊትሽ ብዙ አይነት ነገር እንትንሽን ጠብቀሽ ነው የምትሄጂ። ስራ ቦታ ስትሄጂ ዝም ብለሽ አይደለም እንዴ? ያ ሁሉ በብር ነው። ጸጉሬን ለምሰራው በብር ነው። በብር ካልሆነ እንዴት ነው ጸጉሬን ዝም ብዬ ተንጨብር? አይደም ስለዚህ ብዙ ወጪ ያስፈልጋል። ይሄ ነገር ስላለ ማለት ነው ወደ ግብርና፣ ወደ ንግድ ዓለም ብትሰማሩ አሪፍ ነው። ሞያውን ከያዛችሁ በኋላ እኔ አሁን ከዚህ ብገባም ወደ ስራ አልገባም ማለት ነው። በራሴ ባለኝ ሞያ አልገባም። የራሴን ነገር ከፍቼ መነገድ ነው የምፈልገው፣ ባለኝ ነገር እንጂ በፍጹም ወደ ስራ ያለመለስም። ለምን ካላችሁ ምንም ነገር የማገኘው ደሞዝ የለም ስላየሁት፣ በሶስት ወር በጣም ነው የመረረኝ። ለዚች ነው የተማርኩት ነው ያልኩ፣ ለዚች ለዚች ነው ዲግሪ ተሸከምኩት ነው ያልኩት። በቃ አምስት ሺ ምንም አሰራላችሁም። የእውነቴን ነው ምላችሁ፣ በጣም ነው የምታፍሩት። ከወርወር በቃ ብድርተኛ ነው የምትሆኑት። ጸጉሬን በብድር የተሰራውበት ጊዜ አለ። ደሞዝ ሲወርድ ይሰጥሻል ብዬ ጸጉር ቤት እጅ ተሰርቼ፣ ምክንያቱም ጸጉሬን ሳልሰራም መሄድ አልችልም ወደ ስራ አስቡት። እንዴ እንደዚህ ሁሉ እየሆነ ነው የምንሰራው ማለት ነው። ስለዚህ ይሄ ታስቦ ወላይ አስተማሪ በአጠቃላይ ኢትዮጵያ ላይ በመንግስት ስር ያሉ ደሞዛቸው ይሻሻልላቸው ወይ ኑሮ ይርከስላቸው። ኑሮ ከረከሰ ችግር የለውም ቢያንስ በኑሮ ርካሽነት መኖር ይቻላል። ያሁን እኮ ደግሞ እንዳያችሁት ነው። አንድ ኪሎ ጤፍ መቶ ብር ተገዝቶ እንዲ ምን ከምንድን ነው የሚሆነው? አንድ ኪሎ ሽንኩርት ሰማኒያ ዘጠና ብር እየተገዛ መቶ ብር መቶ ሀያ ብር አንድ ኪሎ ሽንኩርት እየተገዛ ምን ከምን ሆኖ ነው የሚኖሩት? እነዚህ ሰዎች በስራቸው ውስጥ እንዴት ይደሰታሉ? እንዴ ለነፍስ እኮ አይደለም የሚኖሩ ለስጋ ነው አይደለም? እንዴ በምድር ስንኖር ለስጋችን ነው በአብዛኛው። ደግሞ አሁን እኔ እዚህ ጋር የምሰራው እኔ በስደት ላይ እየሰራው ያለውት እያላበኝ እየሞቀኝ እንደዚህ ሆኜ እየደከመኝ የምሰራው ለምንድን ነው? ለነፍሴ አይደለ ስሬስ ለስጋ ገንዘብ ለማግኘት ብር ለማግኘት ነው ኦኬ፣ የተሻለ ነገር ለመኖር ብዬ ስለዚህ ሰርቼ ደክሜ ደግሞ ደሞዝ ብከለከል በጣም ነው ማለቅሰው። በጣም ነው እንኳን እንኳን ተቀንሶ አስባችሁታል እንዴ ይህ ነው። ስለዚህ ሁላችንም ይህን ነገር መንግስት አስተያየት ያደርግላቸውና አንድ ኑሮ አርክስላቸው፣ ሁለት ደግሞ መኖሪያ ቤት ስጣቸው። የቤት ክራይ እንዳይከፍሉ የቤት ክራይ ስለማቀው ማለት ነው ምን እንደሚከፈል የቤት ክራይ እንዳይከፍሉ ቤት ስጣቸው ልጆቻቸውን ራሳቸው የሚያስተዳድሩበት ቤት ነጻ ስጣቸው። መኪና ሲወጡ ሲገቡ ነጻ ስጣቸው። ይሄን ከሰጣችሁ ችግር የለም። ዘጠኝ መቶ ብር ዋናው የታክሲና የቤት ክራይ ነው፣ ሰውን ወደታች የሚያደርገው የቀመሰ ደግሞ በደንብ ያውቀዋል። ስለዚህ ይሄ ካልተሻሻለላችሁ አንተ ሌቦች አሉ ስራችሁ ካልተስተካከለ ምናምን ያልከው ነገሮች እንዳሉ እናውቃለን። በዝምድና ነው ስራ ሁሉንም እናውቃለን። ያም ሆነ ይም ሆነ ጥሮች እንዳሉ መጥፎችም ስላሉ አስተያየት ይደረግ ደሞዝ ይጨመር ባይነኝ ማለት ነው። ሰላማችሁ። ብዛውዳችሁ አለሁ በጣም አበዛውባችሁ የራሴንም ስሜት እየቆሰቆሰብኝ ስለሆነ ነው።